አልፈልግም እና ጅብኝ። እሽ፣ የኔ ወርቅ ነው። በቃ እኔ እንዳልሄድብህ ነው። የትም እንዳልሄድ እኔ በቃ ሽሩሩ ሽሩሩ ረረረ የኔ ልጅ የኔ ዝም ምናየ እ እንዲህ ካሜራውን አየሁ። የምር ለካ ልጅ እጅ አታስለምዱ የሚባለው እውነት ነው። እናንተ ሦስተኛው ቅቡጥ እያደረገብኝ አስቸገረኝ። ትውጇለሽ ግን ግን

እንዲህ ስታቀፍሽ ደስ ይልሻል፣ ውስጥሽ ነው እንግዲህ፣ ተመልካቾች እ እንዴት ይሰራው

እ አትሳሚው አትሳሚው ወንድሜን አትሳሚው ልጄን አትሳሚው፣ በቃ ልጄ ነው ይኖ ሳይቆይ በ በቀፊበኝ እናቴ አይነሽልኝም፣ እናቴ የትም አትሂጅብኝ፣ እናቴ ስራ አትስሪ የሚል ልጅ

ቁጭ ብዬ አንተም ብቻ ይዛለሁ እሺ፣ ልክ እንደዚህ ቁጭ ብዬ አንተም ብቻ ይዛለሁ። እንዳታስብ ሌላው ስራው ጥንቀር ጥንቀር ጥንቀር ጥንቀር ልክ ሽሮም ሰርቼ ሰርቺ እንዳልበላ አንተ እኔ ሹሩሩሩሩሩሩሩ አንቺኛ ደግሞ እዚህ ጋር ሹሩሩ በጥፌ ነበር ማለት ነው። እ ወይ ልጁ የኔ ልጅ ነው ወይ?